ሰላም ሰላም ወዲያ ተከበራችሁ፣ የአስቴር ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ የሰርጉ ነገር ተጀምሯል እላችኋለሁ። ተጀምረዋል ተጀምሯል። በቃ ይሄው ኩሉ እየተኳለ፣ እንዲሁ ደግሞ ቅንድቧን እየተቀነደበች ትገኛለች ማለት ነው። ድምፅ ማለት ድምፅ ደግሞ ምንኛ ነው? ውድኮ ነው ሩታዬ። እኔን ቅንድብ ስትቀነድብ ሌላ ሰው ነው የሚመስልኝ። ጌጣ ነው። ደህና ነሽ ግን አለሽ እና እየፈለጋችሁ ቅንድብሽ ምንድን ነው ቅንድብሽ ምንድን ነው እያላችሁ ብዙ ሰዎች ስጠይቁ ነበራችሁ። ስለዚህ ኑ ላሳያችሁ። መንቀ እንዲያም ነው የሚባለው። ከፈለጋችሁ መታችሁ እንድትቀናዳደቡ እንድትቀና ዳደቡ አወራውት አወርቼ ሙቸለው ከምሬ ነው። እና ማለት ነው እና ሰርጉ ድባቡ የሰርጉ ድባብ ተጀምረዋል። እንግዲህ ማለት ነው ሩታዬ ሄው ጀምራለች ማለት ነው። ባለፈው ወደ ካናዳ ሲትሄድ ከሄዳለሁ ያለችው ጊዜ ላይ ማለት እንትልትል ቅንድቡ ተቀዳድማ ነበረ ሩታ። ግን ጠፋ። ይሄ ቅንድብ ስንት ጊዜ ነው የምቆዩ እናንተ? እኔ እኮ የሚጠፋማ አይመስለኝም። ወይ ወይ ሩታ የዚህ ጋ ሌላ ሰው ሆነ መሰል ሽን ጀግና እና ትላንትና ነገር ማለት ነው። ትላንትና ቤተሰቦች ድምፅ ተዘጋ። ምን እንደሆንኩኝም አላቅም። ቅርታ ትላንትና ዳንኤል የሚባለው ሰውዬ እኔ እኔ ሳስቦ ሳስቦ ለምን አልጠሩም፣ ስላልጠሩ እስቲ እነዚህ ልጆቹ ጉዳቸው ሊዮ ብሎ ነው። በግድ እኮ ነው እኔ ችያቸው፣ ትኬት ደርሶ ማለስ ችያቸው፣ ከዛም በኋላ ይዛችሁን እንድትሄዱ አለና ፈልጉ በግድ ማለት ነው በግድ ማለት ነው። ትኬት ቆርጭ እናንተ ይዛችሁን ካልሄዳችሁ አለ እና ግን ማለት ነው፣ እኔ ሳስቦ ሳስቦ በኋላ ላይ እኔ ሩታ ስለማፍቅራት ሩታ ስለሚወዳት የድሮ ነገር ትዝታ ሆኖብኝ ነው ገዛው፣ ማለት ትኬቱን የቆረት ኩልሽ ብሎ ሌላ ነገር ፀብ እንዳይፈጥረው ነው ማለት። ከሰርጉ በኋላ ከዚህ በፊትም እግዚአብሔርን ከምሬ የምሬን ነው ይቅርታ ብያለሁ ብሎ የመጀመሪያ ጊዜ እንደጀመረ ማለት ነው። ይቅርታ ተባብሎ ነበረውና ከዛ በኋላ ነው ይሄ ትልቅ ነገር የተፈጠረ። አንደኛ ነገር እግዚአብሔርን ብሎ ይሚላል። ከዛ በኋላ ደግሞ ትንሽ ቆይቶ የኒኩሽታ ይነሳበታል ዳንኤል ላይ ማለት ነው። ጽጌም እንዴት ነው ትኬቱን እሱ ቆርጦ እንዴት ነው የሚቀራ? እኔ ያልስማሙም እናንተም እንዳትስማሙ እናንተ ተስማማላችሁ ምናምን ብላ ጽጌ ግን በጣም ቅር ብሎታል። ይችላል አብረሽና ሮታ ትኬቱን ቆርጦላት ይዞ ቢሄዱ ደስ ይላታል እቺ ነገር ነው ፈለገችው ጽጌ ግን መሄድ እኮ ትፈልጋለች ያንን ትኬት አለመወጣት ነው እንጂ ግን ያም ሆነ ያም ሆነ እነሱ አብራችን ሄዱ ሳልሉ ማለት ነው በግዳቸው በራሳቸው ፈልጉ ካለርነ ብሎ እንግዲህ ዱባይ አብሮ ሊመጡ ነው መሰለኝ እንግዲህ ይምጡ በኋላ ላይ ግን ዳንኤል ብሏል እኮ ማስጠንቀቂያ ሰጥቷል። እኔ ቀጣይ አመት ስለማገባ አንተ ደግሞ በዛ ሰዓት ላይ ሶስት ሺ ሊሆን ይችላል። እንደ ብድር ነው የሰጠ ብለዋል። መጀመሪያ ላይ ግን ምን እንደሆነ ምን እንደተናገረ የተቀላቸው ማለት እንደ ስጦታ ነው ብሎ ተነስቶ መልሶ ደግሞ እንደ ብድር ነው አለ። የዳንኤል ነገር እኔ አይመችኝም ከምር ማለት ነው። እና ሰጥቶ መቀበል ማለት ነው፣ ተፍቶ መላስ ማለት ነው። እንግዲህ የዳንኤል ነገር መቀበል ስለዚህ እንግዲህ እነሱ ዝግጁ ላይ ናቸውና ደስ ብሎናል። ሩታየም ትላንትና ፕራንክ አርጋረች አብርሽን ለምናለድ። እንዲ አብርሽ ደግሞ ትላንትና ምን ሆነ ነው ሩታ ፕራንክ ስታደርገው ጎ ያለ ነገር ማለት ነው። ባለፈው አንተ ስንት ወንድ በየሰዓቱ በየቀኑ ልጁታን እንደዚህ ልቧ ስብር የምታደርገው እንዲ። ትላንትና እሷ ወደ ቡታ ጅራ ልሄድ ስለው ያሱ ሊቀቁኛለ የምር ኮ ነው ስለተነቀቢ ምናምን ምናምን ብሎ አስመሰለ። ካሜራ ስላየው ይመስልኛል ፍራንክ እንደሆነ ስላወቀ ይመስልኛልእና በጣም ነው ያካበደው ማለት ነው አፕሬሽ ትላንትና። እና ይሄን ይመስላል እንግዲህ ሩታዬም፣ እንግዲህ አምሮ በታታል፣ አምሮ ብሻል። እንግዲህ ከዚህ በላይ እንደሚያምርብሽ ባለሙሉ ተስፋ ነኝ። ገና አሁን ጅማሬ ነው እና መጀመሪያ ላይ እንዴት ያስፈራል ጌታን እና ይሄ ነው። ደስ የሚላል እንግዲህ አብሮ እነሱ ከነጽጌ ዳንኤል አብሬሽ ሩታ አብሮ ነው የሚመጡ እና እንጠብቃለን። የነሱ መጨረሻ ነው እንግዲህ የቤተሰቦች ከነጎዳ ነው መሰለኝ የሚመጡ እና ደስ ብሎናል። ያደርሳቸው ሰርጋቸውን እና ትላንትና እናንተ ሀይሚ ላይ የሀይሚና ቡሩኬ ያየት እኔ ይቀደድልኝ አለ ማርያምን፣ የሆኔ ልጅ ማለት ነው ፕራንክ። በዚ በዚህ ልክ የሰው ፎቶ ለጥፎ አንደኛ ነገር ደግሞ ማለት ሰው ይሄን ያህል ማስደነገጥ ጥሩ ነው። ከምሪ ነው ልጁ ዝናብ ውስጥ እንደዚህ ተደብድቦ እንደዚህ ስልክ ቁጥር ሁሉ ተቀምጧል ብለ ማስደነገጥ ሰው ልጅ እኮ በቃ የሚሰራ ነገሩን። ከምር በቃ ከምሬ ነው ወይኔ ወይኔ